ከሮመዳን በኋላ ነው። ሮመዳን በሆነ በሳምንቱ ነው ዩቱብ ቻናሌን የከፈትኩትኝና ድፍን አንድ አመት አሳልፍ ያለው በዩቱብ ላይ ማለት ነው። እና ወንዶችዬ፣ ዛሬ መጥቻለው ዩቱብን ልደቱን ላከብርለት ማለት ነው። እንደምታዩት ከሆነ ሁለት ሻና የመዳም ምንድን ነው ሙዝና አፕል አለኝ ማለት ነው። ከዚህ ጋር ደግሞ ወይን በሉጥ ሰው ባለው ነው ወይ እንበሉት። እዚህ ጋር ደግሞ የሆነ የሚቆረጥም ነገር አለው ማለት ነው። ብስኩት ነገር ነው። እሱንና ቡና ደግሞ አፍልቻለሁ። የአረቦች ቡና ቢሆንም ቡናም አለኝ ማለት ነው በፍንጃል እና ውዶች ይሄ እንደዚህ አድርጌ ከመዳን ቤት የዩቲዩብ ልደት ላይ አከብርለት። የምሬን ነው የኔ ልደት ማለት ነው አክብሬ አላቅም፣ ግን የዩቲዩብ ልደት ብዙ ሰዎችን ያገኘሁበት መልካም ሰዎችን እቤታቸው ሲሄድ ገቢያ መጣሽልኝ ደናንሽ ወይ እንዴት ዋልሽ እንዴት አደርሽ ደናንሽ ወይ የሚሉኝ የኔ መጥፋት የሚያስጨንቃቸው የኔ መምጣት የሚያስደስታቸው ብዙ መልካም መልካም የሆኑ እህት ለወንድሞችን አግኝቼበታለሁ። በዩቱብ ቀልድ አላቅም፣ ሁሌም በየአመቱ አከብርለታለሁ፣ ዩቲዩብ ማለት ነው ቢዘጋ እንኳን እንዴ የከፈቱበትን ቀን የከፈቱበትን ቀን ማለት ነው ልደት ማክበሪያ አይቀርም። ዛሬ እንግዲህ ድፍን አንድ አመቱ። በዚህ ድፍን አንድ አመት ውስጥ ያው ሞኒታይዝ ሆኗል፣ ከቅጣቱ በኋላ ቅጣት እንደደረሰበት አቃላችሁ፣ ለሶስት ወር ያክል እሱም ግን አልፎ ሞኒታይዝም ሆኖልኛል እና ዩቱብ ቻናሌም ብዙ ሰዎች አግኝቼበታለሁ። ገንዘብ ቆጥሬበት አይደለም ግን ብዙ መልካም መልካም ሰዎችን አግኝቼበታለሁ። ለወደፊት ደግሞ አሁን ሳንቲም የምሰራበት ሰዓቱ ነው ማለት ነው። ያው ቪዲዮ አይገኝም እንጂ ገንዘብ መስራት ጀምሯል ማለት ነው። እና ወዶችዬ ስለ ሁሉም ነገር በጣም አመሰግናለሁ። በዚህ አንድ አመት ውስጥ እንቅልፌና አጥቻለሁ። ከሰዎች ተደብቄ አለሁ አለሁ እያልሁኝ ብዙ ነገር ዩቱ ቻናል ላላችሁ ሰዎች እኔ ቀላል ነው ብዬ አላስብም። በነገራችን ላይ ዩቱብ መክፈት ዝም ብሎ አይደለም፣ በጣም ከባድ ነው። የምሬ ነው ምላችሁ ሰብስክራይብ ለማግኘት በተለይ ከመዳን ቤት ሆናችሁ በጣም ከባድ ነው። ፍሪ ዋይፋይ ቢሆንም ግን ቻለንጆች አሉ፣ አይመችም ላችኋለሁ ብኝና የተለያዩ አይዲያዎችንም ለመፍጠር ቪዲዮም ለመስራት አይመችም ማለት ነው። ዛሬ እንግዲህ ያው እነ መዳምን አስተኝቸ ቢሆን አሁን እንዳይነሱ፣ እነ መዳምን አስተኝቸ ቢሆን ዛሬ እንግዲህ ተመጡብኝ ራሱ የራሴ ልደት ነው። ላችኋለሁ እንግዲህ እስካሁን ድረስ ልደት የተከብሮልኝ አያቅም። እስከ ሶስት ዓመቴ እስከ አራት ዓመቴ ድረስ ቡና ጠጡ ገቢያ የተወለደችበት ቀን ነው ማለት ጀምሮ ነበር ቤተሰብ። ከዛ በኋላ ግን ተከብሮልኝ አያቅም። አሁን ግን የልጅን እና የዩቲዩብ የልደት ያው ለማክበር ዝግጁ ነኝ ማለት ነው። እና ወዶች መዳም ሳይነሱ አሁን ቪዲዮ ቪዲዮ ከሰራሁላችሁ በኋላ እችን ወይኗን ራሱ ወደ ቦታው ገለብጣታለሁኝ እሄን ቡናውንም ያፈላሁትን ቡና ዛሬ ዛሬ አምሮ ይኖላችኋለሁ ወደ ቦታው ወደ ዛ መልስላችኋለሁ። ሻማዋንም አጠፋፍቼ መልሽ ወደ ካርቶኗ መልሳታለሁ። እችም የምትቆረጠመዋን ነገርም መልሽ ወደ ፌስታሏ አስገባታለሁ ማለት ነው ምክንያቱም የኔ አይደለም፣ የሰው ገንዘብ ነው። የሰው ገንዘብ ደግሞ የሆድሽ መብላትን መጠጣትም አይቻልም። ው ለቪዲዮ ድምቀት ሲባል ነው ይ ወደ እናንተ የመጣወት ማለት ነው። ገቢያ ግፍሪ እንደዚህ እኮ አይባልም እንደምትሉኝ እርግጠኛ ነኝ። ችግር የለባቸውም ሰባቸው እግዚአብሔር ይመስገን። ግን የሰው የሰው ነው የኔ አይደለም። በቤታችሁ ብትሆኑ ኑሮ ይህን ሁሉ አሁን ቁርጥ ቁርጥ ቁረጥ እያደረግ እኮ በላ ነበር። ግን የኔ አይደለም የሰው ነው ማለት እናወደሽ ይሄ ለማንኛውም ሰገጥ የሆነ ቪዲዮ እንዳይሆን ዘና ፈታ በሉ ብዬ ነው። ሰው ባለው ነው እና ሁላችሁንም ለዚህ ለመድረሴ አሁን ላይ ሰባት ሺ ሁለት መቶ ተከታዮች አሉኝ፣ አድጎልኛል። በቀጣይ ዓመት ደግሞ ሀያ ሺ ይዤ ልደቱን እንደማከብርለት መቶ ፐርሰንት እርግጠኛ ነኝ። አታሳፈሩኝም። እና አገር ቤት ልገባ የተወሰነ ጊዜ ነው የቀረኝ። እባካችሁን ሰብስክራይብ አድርጉኝ ላይክ አድርጉልኝ፣ ሰፖርት አድርጉኝ። አይዞሽ በርች በሉኝ። ሀሳብ አስተያየታችሁን አስቀምጡልኝ። እና ደግሞ በሯንም አየት አድርጉልኝ። በበሮ አማካኝነት ነው ሳንቲም መቁጠር የሚችለውና ይህን ይህን ተባበሩኝ። አገር ቤት ከገባው በኋላ ቢያንስ እንዲሆን እንኳን እስኪ ከችግር አውጡኝ። በእናታችሁ የምሬ ነው። እስኪ ሁላችንም ተያይዘን አረብ ሀገር ከምንሆን ቢያንስ እኔን እንኳን አገር ቤት ስደዱኝ፣ እና በዩቱብ ተከፋኝ ሁኝ እስኪ ፍቅር የልኮንኩም ጋይሶችዬ፣ ምን ይሰማችኋል? እነ ማሮችዬ፣ ወርቆችዬ፣ የመወዳችሁ የማፈቅራችሁ ውድ ቤተሰቦቼ እናንተን ዘና ፈታ ለማድረግ የማላረገው የማልፈነቅለው ድንጋይ የለም። የተለያዩ ነገሮችን ይዤ ወደ እናንተ ለመምጣት አስቤያለሁ። አሁን ላይ የሰው ላይ የተለያዩ ነገሮችን እየሰራሁ ነው። ግን በራሴ ስራ እመጣለሁ በቅርቡ ማለት ነው። የተለያዩ ሰዎችን ይዤላችሁ እናንተ የምትፈልጉትን አይነት ቪዲዮ ለመስራት አሁን ላይ የሰው ቤት ስለሆንሁኝ አይመችም። ነገ ነገ ግን በራሴ ቤት በራሴ ነገር አሪፍ አሪፍ እናንተን የሚያስቅ ችግራችሁን የምትረሱበት ነገር ይዤላችሁ እንደምመጣ መቶ ፐርሰንት እርግጠኛ ነኝ ማለት ነው ውዶችዬ። ስለምሰጡኝና ክብር አስተያየት ሀሳብ፣ እኔ እንጃ ምን እንደብላችሁ አላውቅም። በጣም ነው ማመሰግነው፣ በጣም ነው የምወዳችሁ፣ የምሬን ነው። በዚህ አንድ አመት ውስጥ ያገኘሁት ሰው የሚገርሙ የሚገርሙ ሰዎችን አግኝቼበታለሁ፣ ሳይሰስቱ ፍቅራቸውን የሚሰጡኝ አንድ ሰው የምንወደው ገንዘብ ወይም ልብስ ስለሰጠን ብቻ አይደለም እና መልካም አስተሳሰብ ያላቸውን ሰዎች አግኝቼበታለሁ። እግዚአብሔር የተመሰገነ ይሁን። እማ ሁላችሁንም በጣም ነው የማመሰግናቸው። ይሄ ሻማ ለእናንተ ነው የበራው ማለት ነው። ሁላችሁንም በጣም ነው ማመሰግነው። ከሌ ከሌ ብዬ ስማችሁን አልጠራም። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። አሁንም ቢሆን አብሮነታችሁ አይለየኝ ይላችኋለሁ። በዚህ አንድ አመት ውስጥ ደስ ደስ የሚሉ ነገሮችን አሳልፊያለሁ። ዩቱብ ቻናል የከፈቱት አንድ አመቴ እንደጨረሱ ነበረ ማለቴ ስምንት ወር እንደሆነ የነበረ እዚህ ጆርዳን መጥቼ ስምንት ወር እንደሆነ የነበረ ዩቱብ ቻናል ነው የከፈትሁት። ቲክቶክ ከፈትሁና ከቲክቶክ ወደ ዩቱብ ስመጣ የሚገርሙ የሚገርሙ ሰዎችን አግኝቸበታለሁ በጣም ደስ የሚሉ ፍቅር ያለባቸው፣ አክብሮት ያለባቸው ብቻ መልካም ነገር ያላቸውን ሰዎች አግኝቻለሁ፣ በአጠቃላይ ማለት ነው። እና ወዶችዬ ከቲክቶክ ወደ ዩቱብ ስመ ማለት ነው። ቀጣይ ዓመት ደግሞ ሀያ ሺ ገብቼ እንደዚሁ ልደቱን እያከበርኩኝ እንዲሁ ሀያ ሺህ ባልገባ እራሱ ልደቱን አከብርለታለሁ ምክንያቱም እኔ እህት የለኝም ወንድምም አንድ ብቻ ነው ያለኝና ብዙ እህትና ወንድም ያለኝ በዩቱብ ነው እግዚአብሔር ነው ምላችሁን አላቅም እኔ ከልባቸው ይውደዱኝ ከለይ ይውደዱኝ ምንም አውቀው ነገር የለም ግን በቃ ሲጠሩኝ ደስ ነው የሚለኝ በቃ ገቢያ ደህና አደርሽ ደህና ዋልሽ እንኳን ደህና መጣሽ እንዴት አደርሽልኝ ሰሞኑን የጠፋሽ ምንድን ነው ቪዲዮ ሳለቅስ ቀር ገቢያ ለምንድነው ቪዲዮ ያለቅሽ ለምንድነው ዛሬ ላይ ያልገባሽው በቃ ከዚህ በላይ ምን አለ ከዚህ በላይ ምን ገንዘብ አለ? የምሬ ነው ምላችሁ። አሁን የቲክቶክ ቻናል ከፍቼ ገንዘብ ካልሰራልኝ ምን ዋጋ አለው? ምንል ሰዎች እንኖራለን፣ ግን እነዚህን ሰዎች ማግኘት የት ይገኛል? እና እኔ ቲክቶክን ትቼ ወደ ዩቱብ የመጣሁበት ዩቱብ አላሳፈረኝም። በዚህ አንድ አመት ጊዜ ውስጥ ለሶስት ወር ቅጣት ተቀጥቼ ነበረ። እሱንም አልፎልኛል፣ እግዚአብሔር የተመሰገነ ይሁን። እንደምታዩት ነው ቤተሰቦች በቅርብ የሆናችሁ ብዙ ታውቃላችሁ ቻናሌ ቅጣት ላይ ሆኖ ደግሞ ያበረታታችሁኝም አላችሁ ገቢያ በርች ጎበዝ ነሽ እንደዚህ ነሽ ያላችሁኝም አላችሁ እዚህ ድረስ እንድደርስ የረዳችሁኝ የማውቃችሁ የምታውቁኝ ውድ ቤተሰቦች አዳዲስ የሆናችሁ ደግሞ ቤተሰብ አድርጉኝ አገር ቤት ልገባ ነው እንግዲህ እዛ ፈረደበት አገር ልገባ ነው ብሎኛል ለዛ ነው አሁን ሻማይቱ ምኒቱን አብርቼ ቅድም እንደነገርኳችሁ የመዳምን ሙዝም ቱፋሃን ሻማይቱንም ያችን ያችንም አድርጌ ወደ እናንተ የመጣሁት ማለት ነው። መልካም ልደት በሉት ዩቱቤን በዚህ አንድ አመት ጊዜ ውስጥ ብዙ ፈተናዎችን አልፈዋል፣ ከኔ ጋር ሁኖ እና ዩቱቤን መልካም ልደት በሉልኝ። መልካም ልደት ገቢያት፣ ይኸው መልካም ልደት የዛሬ ዓመት ደግሞ ሀያ ሰብስክራይብ ይዘሽ ልደትሽን የምታከብሪ ይሁን መልካም ልደት በሉ እስቲ ሁላችሁም መልካም ልደት በሉ ሁላችሁም ብትሆኑ የዩቲዩብ ቻናላችሁ ልደት አክብሩ ሻማን ባታገኙ የሆነ ቡና ነገር አፍልታችሁ ምናምን ነገር ልደቱን አክብሩለት እግዚአብሔር እኔም ብዙ ብዙ ሰዎችን ስላገኘሁበት ማለት ዩቲዩብን በጣም ነው የምወደው በጣም ከመላችሁ በለ ዩቲዩብን የምወደውን ያክል ራሱ ራሴ የምወደው አይመስለኝም ዩቲዩብን በጣም ነው የምወደው ልነግራቸው አልችልም። የተለየ ነገር ኖሮት እኮ አይደለም፣ ግን ዩቱቤ በጣም ወደዋለሁ። መቶ በስንት ሚሊዮን የማይገኙ በስንት ሚሊዮን ብር የማይገኙ ሰዎችን ሰጥቶኛል ማለት ነው። ዩቱ ቻናሌ ና ዩቱ ቻናሌ በጣም ነው የምወደው። ብዙ ቻሌንጆችን ከኔ ጋር አልፏል። በኪሴ የያስኩ ነው ዩቱብ ቻናሌን ሰብስክራይብ አድርጎኝ እያ ያሳደግኩት ና አብሮነታችሁ አይለየኝ። የመዳብ ቅመሞች እኔም ከአገር ቤት ገብቼ ወደ ሶሻል ሚዲያው እንድቀላቀል ሸርሸር ላይክ ላይክ ሰብስክራይብ ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ። አይከፈልበት ዋይፋዩ የመዳ እና እባካችሁን በዚህ አጋጣሚ ልጠይቃችሁ፣ ሰብስክራይብ አድርጉኝ። እንግዲህ ትንሽ ጊዜ ነው የቀረኝ፣ ትንሽ ጊዜ ነው የቀረኝ፣ ሀገር ልገባ ማለት ነው። እና ከሶሻሉ እንዳልጠፋ አግዙኝ እላችኋለሁ። በጣም ነው የምወዳችሁላችሁንም፣ አብሮነታችሁ አይለይ። እስኪ እንጠጣ፣ የሆነ የሆነ ነገር ንቅመስ የወደፊት መለስ ሊመለስ ነው እንግዲህ ሙዙና ምናምኑ ስላልኳችሁ እንዳትፈሩ። የውጠጡ እንብላ እና እንደዛላችሁ አለ ወዶች ይሄ በጣም ነው በጣም ነው ማከብራችሁ ከምንም በላይ ማለት ነው። እስኪ በዚህ ዩቱብ ቻናል ደግሞ በዚህ ዩቱብ ቻናል ምንም ምን አይነት ስራ ይዘን እንደምንወጣ ከአሁኑ ፕላን እናወጣለን። ተከታታይ ድራማ ይዘንምታው ወይስ ፕራንክ ይዘን እንምጣ። ብቻ ግን ስም አልወጣለትም ዝም ብሎ ገቢያ ቲዩብ እንደተባለ ነው የቀረው ማለት ነው። ከእናንተ ሀሳብ አስተያየት ጋር ግን የተለያየ አዲስ ነገሮችን ይዤ እመጣለሁ። በዚህ መቶ ፐርሰንት እርግጥ እርግጠኛል። ምክንያቱም ዋጋ የከፈልሁበት ሲቲ ቻናል እንዲቀዘቅዝብኝ አልፈልግም። እንቅልፌን አጥቼ ነው እየሰራሁት ማለት ነው ቶ ቻናል የሚያሳደግኩት ዩቱብ ቻናል ማሳደግ ቀላል ነው ልትሉ ትችላላችሁ። በጣም ከባድ ነው። የምር ነው የምላችሁ በፊት በፊት አት እንደ መክፈት ይመስላይ የነበር ነው። በጣም ከባድ ነው። ዋው ቡና ይጣፍጣል። የምር አሁን ዝም ብለን እንዲህ ምንም ነገር ሳንበላ ብና ጠፋው ኑሮ ትንሽ ይደብራል። እና ወዶች በጣም ነው ወዳችሁ መልካም ልደት ለገቢያ፣ መልካም ልደት ለገቢያ ይትዩ፣ መልካም ልደት፣ መልካም ልደት፣ መልካም ልደት። በቃ የቃቃቸ ህፃን እሪያ ለምንጫወተው ነገር ትዘላችሁ የሆነ ቅጠላቅጠል ይዘን መጣን። ከዛ በኋላ በቃ። በባዶ ሜዳ ማለት ነው። ልክ እንደዛ ነው። አሁን የኔ ልደት ማለት ነው። ሁላቸውም እንደምትገረሙ ፈት አንዳዳቸው አያቃለው በዞም ደግሞ እንግዲህ እኔ የምር የለው የምር ቀልድ ምናምን አደለም፣ ሄል የእውነት ልደቴ ነው። እግዚአብሔርን እና ልደቴ ነው። መልካም ልደት በሉልኝ፣ ኮሜንት ስር ልልልልል በሉልኝ። ለቀጣይ ዓመት ደግሞ ምኞታችሁን የቅርብ የሆናችሁ ሰዎች ተመኙልኝ። ቀጣይ ዓመት ኢንታክር ሰብስክራይብ ይኑሮች ብላችሁ ሀሳብ አስተታችሁን አስቀምጡልኝ። ልክ የዛሬ ዓመት ብዙ ነገሮችን ያየሁበት ብዙ ነገር የተማርኩበት ትዕግስትን ጽናትን የተማርኩበት ዩቱብ ቻናል ነው። በዩቱብ ቻናሌ ብዙ መንገድ መሄድ እፈልጋለው ተከፋይም መሆን እፈልጋለሁ። መዳም የምትከፍለኝን ሳንቲም በዩቱብ ቻናሌ አግኝቼ እራሴን ምኞት ነ ምኞት አይከለከልም። በነገራችን ላይ ምኞት አይከለከልም እና ሁላችሁንም በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ገበያ ነበርኩኝ ከጆርዳን እንግዲህ ጆርዳንን ለቀን ከዛ እንጠሮጦስ እንጠረጦስ ልንገባ የተወሰነ ጊዜ ነው የቀረን ማለት ነው። ሶስት ወር ከዛ ያነሰም የበለጠ፣ በቃ ሶስት ወር ነው ያለኝ ማለት ይችላለሁ። በዚህ ጊዜ ውስጥ እባካችሁ ቻናሌን አንቀሳቅሱልኝ ይላቸዋል ወዶች ዬ በጣም ነው የምወዳችሁ። እንግዲህ ከአንድ ዓመት ወደ ሁለተኛ ዓመት እየተሸጋገርን ነው። እንግዲህ በቀጣይ ሁለት አመት ሲሞላው ደግሞ አሪፍ ለውጥ ይኖረዋል ብዬ አስባለሁኝ። አሁንም እግዚአብሔር ይመስገን ደህና ነው። እናንተም ደግሞ ጊዜ ሳይኖራችሁ ጊዜያችሁን የሰጣችሁኝ ሁሉ እኔ እንጃ ምን እንደምላችሁ አላውቅም። ጊዜ ሰዓት ሳይኖራችሁ የጻፋችሁልኝ ኮሜንት፣ አስተያየታችሁን ያስ ገቢያ ጎበዝ ነሽ በርቺልኝ ላላችሁን ሁሉ ከልብ አመሰግናለሁኝ። በጣም ነው የምወዳችሁ። ሁሌም ቢሆን አብሮነታችሁ አይለየኝ እያልኩኝ ዛሬ እንግዲህ በዚህ ፕሮግራም ልሰናበታችሁ ነው ማለት ነው። በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ባባይ እወዳችኋለሁ። በጣም ነው የምወዳችሁ

ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው ማይገዳደረው